ታከሮቹ ከ3 ወር እስከ 3 አመት ጽኑ እስራት ይጠብቃቸዋል ተባለ። በሌላ በኩል ጆን ዳንኤል ከእስር ተፈቶ ቤቱ መግባቱን ተመልክተናል። በቲክቶክ ላይቭ ላይ የታየው አጸያፊ ድርጊትና የመንግስት ፈጣን ምላሽ እያነጋገረ ነው። የቲክቶከር አዶናይ መታሰር የምታሰር በበርካቶች ዘንድ ጥያቄ ፈጥሯል። ሱፍ ለብሶ በተገኘበት ፕሮግራም ላይ ከባህል ያፈነገጠ አለባበስ በሚል መታሰሩ ጥያቄ ቢፈጥርም መንግስት በበኩሉ ምላሽ አለኝ ብሏል። ይባስ ብሎ ካሜራማኑ በቁጥጥር ስር ውሏል። እነዚህንና ሌሎችም ከቲክታከሮቹ ጋር የተያያዙ ዝርዝር መረጃዎችንም ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ታከሮቹ ከ3 ወር እስከ 3 አመት ጽኑ እስራት ይጠብቃቸዋል። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ ላይ ለረጅም ጊዜ ሲንጸባረቅ የነበረው ከሀገሪቱ ባህልና ስነ ምግባር ያፈነገጠ ይዘት አሁን ከፍተኛ የመንግስትን ምላሽ አስከትሏል። ቀደም ሲል በአዶናይ ሰግጥ ፈምስ መሪ ቃል ዙሪያ የነበሩት የሞራል ውዝግቦች አሁን በቲክታከሮቹ በግልጽ በተፈጸሙ ህግን በሚጥሱ ድርጊቶች ምክንያት ወደ ህጋዊ እርምጃ ተሸጋግረዋል። ይህ የፖሊስ እርምጃ የመጣው በሰግጥ ፈምስ እንቅስቃሴ ምክንያት ሳይሆን በግለሰቦች በተፈጸመ አጸያፊ ተግባርና አስነዋሪ አለባበሶች ላይ ነው። ዛሬ የምንመለከተው ዜና የበርካታ ታዋቂ ቲክቶከሮችን መታሰር ነው። ሌሊጃይ አልያም ጎይጋር ኮትና ሂሊሌ ጊቦ በቀጥታ ስርጭት አልያም ላይቭ ላይ አጸያፊ ድርጊት ሲፈጽሙ በቁጥጥር ስር ውለዋል። በቲክቶክ መጠሪያው ፕሬዚዳንት ማሜ በትክክለኛ ስሙ ባህረዲን ሙሰማ በተመሳሳይ ምክንያት ታስሯል። ከዚህም በላይ አዶናይ ብርሃነ ራሱና ካሜራማኑ ጂያፒ እንዲሁም በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ወጣ ያለ አለባበስ ለብሱ የተገኙ አምስቱ ተጠርጣሪዎች በህግ ጥላ ስር ወድቀዋል። ታዲያ መንግስት ለምን አሁን እርምጃ ወሰደም? እነዚህ ግለሰቦች በእርግጥ የህግ ተጠያቂነት ይጠብቃቸዋል ወይ? የህግ ባለሙያዎች ስለዚህ አዲስ የክትትል ማዕከል የሚሉት ነገርስ ምንድነው? ከዚህ በኋላ የፖሊስን እርምጃ ህጋዊ መሰረት እናያለን። የአዲስ አበባ ፖሊስ ጠቅላይ መምሪያና የኢትዮጵያ ፌዴራል ፖሊስ በወሰዱት የጋራ እርምጃ በቲክቶክ ላይ የነበረውን የስነ ምግባር አልባነት ማዕበል ለመቆጣጠር ሙከራ አድርገዋል። የፖሊስ ዋና ትኩረት ግለሰቦቹ ከሀገራችን ባህልና ወግ ያፈነገጡ መልእክቶችንና ምስሎችን በማስተላለፍ ትውልዱን ወደ አላስፈላጊ ድርጊት እየገፉ መሆናቸው ላይ ነው። ሌሌጃይ አልያም ጎይ ጎርኮትና ሄሌሌ ጊቦ የታሰሩበት ለመልካም ጠባይና ስነምግባር ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ነው። ሌልጃይ ከሌሎችም ታዳጊ ሴቶች ጋር ያልተገባና መሳሳ ን ጨምሮ ማህበረሰቡን የማይመጥን ቪዲዮ ሲለቅ ቆይቷል። ፕሬዚዳንት ማሜ በሚል በቲክቶክ መንደር የሚታወቀው ቲክታከር ከሀገራችን ባህልና ወግ ያፈነገጡ መልእክቶችን በማስተላለፍ በቁጥጥር ስር ውሏል። አዶናይ ብርሃንና ጂፒ መታሰራቸውም ሰግጥ ፈምስ በሚለው መሪ ቃል ምክንያት ሳይሆን ከጂ ፓወር ቲክቶክ ክሬቲቭ አዋርድ ዝግጅት ጋር በተያያዘ አስነዋሪ አለባበስ ለብሰው ከታዩት አምስት ተጠርጣሪዎች ጉዳይ ጋር በተገናኘ ነው። ፖሊስ በግልጽ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት አምስት ተጠርጣሪዎችን በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ብለዋል። አምስቱ ተጠርጣሪዎች ማለትም ወንጌላዊት ገብረ እንድሪያስ፣ በረከት ጸጋይ ጃፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሀኝ ቀጭኔ፣ እንዲሁም ዮሐንስ መኮንን ኃይለማርያምን ጨምሮ በዝግጅቱ ላይ አስነዋሪና አጸያፊ የሆነ አለባበስን ለብሰው በአደባባይና በቴሌቪዥን በቀጥታ በመታየታቸው ሲያደርጋቸው በህግ ቁጥጥር ስር ውለዋል። ፖሊስ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩ ተግባራት ላይ የሚወስደው ህጋዊ እርምጃ ተጠናክሮ እንደሚቀጥል በመግለጽ ይህ እርምጃ የትውልድን መልካም ስነ ምግባር ለመጠበቅ ያለመ የመንግስት ቁርጠኝነት መሆኑን አሳይቷል። ፖሊስ ለወሰደው እርምጃ ህጋዊ መሰረት የህግ አማካሪና ጠበቃ ሳሙኤል ግርማ በሰጡት ማብራሪያ ተረጋግጧል። ግለሰቦቹ የፈጸሙት ድርጊት በዋነኝነት በኢፌዴሪ የወንጀል መቅጫ ህግ አዋጅ 414/1996 አንቀጽ 639 መሰረት የሚታይ ተብሏል። ጠበቃ ሳሙኤል ግርማ እንዳሉት ከሀገራችን ባህልና እሴት ያፈነገጠ አስነዋሪ አለባበስ ለብሶ አደባባይ መውጣትን የሚከለክለው አንቀጽ 639 ለፈጸሙት ድርጊት እያንዳንዳቸው ከሶስት ወር እስከ ሶስት ዓመት ጽኑ እስራት ሊያስቀጣ እንደሚችል አብራርተዋል። በተለይ በሽልማት ስነ ሥርዓቱ ላይ ጡት እያሳዩ መታየትና ወንዶች የሴት ልጆችን አይነት አለባበስ መልበስ እጅግ አስነዋሪ ድርጊት መሆኑን አጽንዖት ሰጥተዋል። የሕግ ባለሙያው አክለውም ጥሩ ነገር ለሕዝብ ሳያስተምሩ ወይም ምንም ባልሰሩበት ሁኔታ የወረደ ድርጊት እየፈጸሙ በቲ ቲክቶክ የህዝቡን ትኩረት መያዝ መቆም አለበት ሲሉ ችግሩ የሙያ ብቃት ከሌላቸው ሰዎች የሚመጣ ኢንፎርማል ሚዲያ መሆኑን ጠቁመዋል። ቲክቶክ ሃይማኖትን ከሃይማኖት እያጫረሰና ትውልዱን እየመረዘ መሆኑን ገልጸው መንግስት እርምጃ መውሰድ መጀመሩ ይበል የሚያሰኝ ተግባር መሆኑን ደግፈዋል። የህግ እርምጃው በተሳታፊዎች ላይ ብቻ አላበቃም። ጠበቃ ሳሙኤል ግርማ ፕሮግራሙን ያዘጋጀው ጂ ፓወር ቲክቶክ ክሬቲቭ አዋርድ ማስጠንቀቂያ ሊሰጠው እንደሚገባም ጠቁመዋል። ምንም እንኳን ጂ ፓወር በቀጥታ ልብስ ባያለብስም፣ አስነዋሪ ድርጊት የተንጸባረቀው በእሱ መድረክ አማካኝነት በመሆኑ ተጠያቂ ነው። የህግ ባለሙያው ጂ ፓወር የራሱን ብራንድ የሚያስተዋውቀው የህዝብን ሞራሊቲ በሚነካና በፈነገጡ ሰዎች መሆን የለበትም ሲሉ አሳስበዋል። ጂ ፓወር በዝግጅቱ ላይ እንዲህ አይነት ድርጊት ሲመለከት በቴሌቪዥን ቀጥታ ስርጭት እንዳይተላለፍ መከላከል ሲችል አለማድረጉም በቸልተኝነትም ሆነ በተዘዋዋሪ ለዚህ ድርጊት አስተዋጽኦ ስላለው ተጠያቂነት አለበት ይላሉ። እርምጃው ድርጊት ፈጻሚዎች ሆኑ ድርጊት እንዲፈጸሙ ያመቻቸው አካላቶች ላይ መወሰድ እንዳለበት አጽንኦት ሰጥተዋል። ጠበቃው ፕሮግራሙን ያዘጋጀው አካል ተባባሪ ተደርጎ እንዲታይም ጠይቀዋል። የመንግስት እርምጃ በተወሰደበት ወቅት የህዝቡ ምላሽ በሁለት ጎራ ተከፍሏል። ብዙሃኑ ማህበረሰብ የስነ ምግባር አጥር እንዲጠበቅ በሚል የፖሊስን እርምጃ ሲደግፍ፣ በተቃራኒው ደግሞ አንዳንድ አንድ የማህበራዊ ሚዲያ ተጠቃሚዎች የመንግስት ጣልቃ ገብነት ከመጠን በላይ ነውና የግለሰብን የመናገር፣ የመልበስ ነጻነት እየገደበ ነው የሚል ስሜትም አንጸባርቀዋል። ጠበቃው ግን ወንጀሎች ከተፈጸሙ በኋላ ከመቅጣት ይልቅ ወደፊት እንደዚህ አይነት ነገሮች እንዳይደገሙ በጥናትና በምርመራ የተደገፈ ዘላቂ መፍትሄ ማምጣት ተገቢ ነው በማለት አሳስበዋል። ይህ ደግሞ ቲክቶከሮቹን ስለ ባህል እሴትና ህግጋትን የሚያማክር የክትትልና የማማከር አካል እንዲኖር ጥሪ አቅርበዋል። ሰው በሙያው ሰርቶ ሳይሆን በጨዋታ በአስነዋሪ ድርጊት ሃይማኖትን እያጫረሱ ህይወቱን የሚቀይር ከሆነ ለምንድን ነው የሚማረው የሚለው የህግ ባለሙያው ጥያቄ የሀገርን የትምህርትና የስራ ስነ ምግባር ላይ ስጋት ያሳያል። ሌላ በተሰማው መረጃም ታዋቂው ቲክቶከር ጆን ዳንኤል መፈታቱ ታውቋል። ጆን ዳንኤል ከኢትዮጵያ አየር መንገድ ጋር በተፈጠረ ግብግብ ምክንያት ታስሮ የነበረ ሲሆን የህግ መፍቻው ቀጣይ ሳምንት ተብሎ ቢጠበቅም ከዚህ ቀደም ብሎ ተፈቷል። በትላንትናው ምሽትም ቲክቶከሩ ወደ ሲገባ የሚያሳይ ተንቀሳቃሽ ምስልም ደርሶናል። ይህ ዜና ሌሎች ቲክቶከሮች በከፍተኛ ሁኔታ በቁጥጥር ስር እየዋሉ ባሉበት ወቅት የተሰማ ሲሆን ጆን ዳንኤል ግን የህግ ሂደቱን ተከትሎ ከስር ወጥቷል። ይህም የግለሰቡ በቁጥጥር ስር መዋል በሌሎች ቲክቶከሮች ላይ በሰነዘረው የስነ ምግባርና የባህል ጥሰት ወንጀል ምክንያት ከታሰሩበት ጉዳይ ጋር እንዳልተገናኘ በግልጽ ያሳያል። ጆን ዳንኤልም ነጻ ወጥቷል። ከሰሞኑ ከፍተኛ ተጽዕኖ በመፍጠር ታዋቂነትን ያተረፈው ቲክቶከር አዶናይ ራሱ ከታሰረ በኋላም አሁን ደግሞ ካሜራማኑ ጃፒ በቁጥጥር ስር መዋሉ ተሰምቷል። ፖሊስ ጃፒን የያዘበት ምክንያት በቲክቶክ ገጹ ላይ ከባህልና ሀገራዊ ስነ ምግባር ውጪ የሆኑ ይዘቶችን ይዞ በመቅረቡ እንደሆነ ገልጿል። በተለይ አግባብ ያልሆኑ አለባበሶችን ለብሶ በመገኘቱ ተጠያቂ ሆኗል ይለናል። ይህ እርምጃ የሚያሳየው የፖሊስ ምርመራ አስነዋሪና ባህልን የሚጥስ ይዘት በማቅረብ ረገድ የተሳተፉትን የፊት ገጽታዎች አልያም ቲክታከሮችን ብቻ ሳይሆኑም ከጀርባ ሆነው ይዘቱን ያመቻቹና የቀረጹ አካላትን ጭምር የሚያካትት መሆኑ ነው። ጃፒ በቁጥጥር ስር መዋሉም በዲጂታል ይዘት ስርጭት ውስጥ የካሜራማኖችና የይዘት አዘጋጆች ህጋዊ ተጠያቂነት አሁን ጎልቶ መምጣቱን ያረጋግጣል። የመንግስት እርምጃ በተወሰደበት ወቅት የህዝቡ ምላሽ በሁለት ጎራ ተከፍሏል። የዛሬውን መረጃም ስናጠቃልል በኢትዮጵያ ታዋቂ ቲክቶከሮች በቁጥጥር ስር መዋላቸው የሀገሪቱን ዲጂታል ማህበረሰብ አነጋግሯል። የፖሊስ እርምጃው የመጣው በግለሰቦቹ በተፈጸመው ህጋዊ ተጠያቂነት ባላቸው ድርጊቶች ምክንያት ሲሆን በተለይ ሊል ጃይእና ሃሊል ጊቦ በቀጥታ ስርጭት ላይ በፈጸሙት አጸያፊ ድርጊት እንዲሁም አዶናይ እና ሌሎች በጂ ፓወር ቲክቶክ ክሬቲቭ አዋርድ ዝግጅት ላይ በለበሱት አስነዋሪ አለባበስ ላይ ያተኮረ ነው። ፖሊስ ይህንን እርምጃ የትውልድ መልካም ስነ ምግባር ከርካሽ ባህል ለመከላከል የተደረገ ቁርጠኝነት መሆኑን አሳውቋል። ይህ ሁሉ የሚመጣው ከባህልና ወግ ያፈነገጠ ይዘት በማህበራዊ ሚዲያ ላይ መብዛቱ ያስከተለው ውዝግብ ህጋዊ ምላሽ ነው። የህግ አማካሪና ጠበቃ ሳሙኤል ግርማ ይህ አይነቱ ድርጊት በኢፌድሪ የወንጀል መቅጫ ህጋዋጅ 414/1996 አንቀጽ 639 መሰረት ከሶስት ወር እስከ ሶስት ዓመት ጽኑ እስራት እንደሚያስቀጣም አስረድተዋል። እርምጃው በግለሰቦች ላይ ብቻ ሳይሆን ፕሮግራሙን ባዘጋጀው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይም በቸልተኝነት እና በተባባሪነት ሊወሰድ እንደሚገባ ጠቁመዋል። ይህም የሚያሳየው ዝና ለማግኘት ብለው የሞራል ድንበሮችን የሚጥሱ ብቻ ሳይሆኑ ለዚህ ተግባር መድረክ የሚያመቻቹ አካላትም ተጠያቂ መሆናቸውን መንግስቱ እየጠቆመ መሆኑ ነው። በአጠቃላይ ይህ የመንግስት እርምጃ የቲክቶክን አለያም ኢንፎርማል ሚዲያ ስርዓት አልባነትን ለመታገል ያለመ ሲሆን፣ ትውልዱን የሚመርዝ ነገሮችን የመቆጣጠር ኃላፊነት መንግስት መሆኑን ያሳስባል። ክስተቱ የዲጂታል ዝና በሀገሪቱ የሥነ ምግባር ህግጋት ፊት ምን ያህል ደካማ መሆኑን አጉልቶ ያሳያል። እንዲሁም የዜጎችን የመናገር ነጻነትና በማህበረሰባዊ እሴት መካከል ያለውን ስስ መስመር አጉልቶ ያሳየ ክስተት ሆኖ አልፏል። ይህንን አስደንጋጭ መረጃ ስለተከታተላችሁን ከልብ እናመሰግናለን። ይህ ህግ ሂደቱ ተጠናቆ የመጨረሻውን ፍርድ ይዘን እስክንመለስ እንደተለመደው ሀሳብና አስተያየት ሲኖራችሁ በጨዋነትና በነፃነት ሀሳብ መስጫው ላይ ብታስቀምጡልን ይደርሰናል። የምንወዳችው የኢትዮ ትሩዝ ቤተሰቦቻችን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማ ሰማችሁ ብዝት ይብልልኝ ቸር ቆዩልኝ።